ሰላም ሰላም ውድና የተከበራችሁ ተመልካቾቻችን፣ ዛሬ ግንቦት 15 ወይም ሜ 23 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሃሳብ አስተያየቶን ኮሜንት ላይ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 በመሸጥ ላይ ነው። አንድ የኩዌስ ዲናር በጥቁር ገቢያ 514 ብር 40 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬስ ድርሃም ወይም የዱባይ ድርሃም በጥቁር ገቢያ 42 ብር 95 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘር የሚገኘው ባንክ ግሎባል ባንክ ነው። 36 ብር ከ73 ሳንቲም ገዝቶ 37 ብር ከ46 ሳንቲም እየሸጠ ነው። በንግድ ባንክ 33 ብር ከ76 ሳንቲም ተገዝቶ 34 ብር ከ44 ሳንቲም በመመንዘር ላይ ነው። አንድ የሳውዲ ሪያል በጥቁር ገበያ 42 ብር ከ03 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው 36 ብር 15 ሳንቲም ገዝቶ 36 ብር 87 ሳንቲም እየሸጠ ነው። በንግድ ባንክ 33 ብር ተገዝቶ 33 ብር ከ66 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 49 ብር 81 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 222 ብር 59 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 418 ብር 67 ሳንቲም በመመንዘር ላይ ይገኛል። አንድ የቱርክ ሊሬ በጥቁር ገበያ 4 ብር ከ04 ሳንቲም ሲመነዘር አንድ የግብፅ ፓውንድ በጥቁር ገበያ ሶስት ብር ከ15 ሳንቲም እየተመነዘረ ነው። የዛሬው የጥቁር ገበያ እንዲሁም የባንኮች ዕለታዊ የምንዛሬ ተመኔን ይመስላል። ከመጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን ያቀረብን። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶም ኮሜንት ላይ፣ ቪዲዮን ላይክ እና ሼር በዚያ በቃን። መልካም ጊዜ መልካም ቀን።